ሰላም ሰላም ጤና ይስጥልኝ። ውድና የተከበራችሁ የዚህ ቲቪ ቤተሰቦች እንዴት ናችሁ? ሰላማችሁ ብዝ ትርፍርፍ ይበልልኝ። ይህም ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። ዛሬ በጣም በሚያሳዝን ሁኔታ ነው ይላችሁ የመጣሁት ማለት ነው። እንግዲህ መካ መዲና እዚጋ መግቢያ ላይ እንደምታዩት አንድት ህንድ ማለት ነው ራሷን ቀይራ። እንግዲህ ህንዶች እምነት እንደሌላቸው በደንብ ይታወቃሉ በአብዛኛው የሚያመልኩት ነገር እና መካ መዲና ውስጥ እንግዲህ በድፍረት ገብታ በፖሊስ በምታዩት መልኩ ተይዛለች ማለት ነው። በጣም ያሳዝናል ማለት ነው። እና ፈጣሪ ከእንደዚህ አይነት ነገር እየሰውረ ነው። የእውነት ይሄ ድፍረት ነው። የፈጣሪ ቦታ ላይ የእምነት ቦታ ላይ ሄዶ ያልተገባ ነገር ማድረግ እንግዲህ በጣም ድፍረት ነው። ፈጣሪን እንደ መካድ ነው። ፈጣሪን እንደ መዳፈር ነው ማለት ነው። ያውም በመካ መዲና በተከበረው ቦታ ላይ ሀረም ውስጥ ገብታ እንዲህ አይነት ነገር መፈጸም በጣም ከባድ ነው። ያው ፈጣሪም እንግዲህ አዋርዷታል ማለት ነው። እና ምንድን ነው አንዳንዴ ሰዎች ስንባል በጣም ፈጣሪንም መፈታተን እንፈልጋለን ማለት ነው። ገባችሁ? የእውነትን ነው የሚለው፣ ሰው ሰውን ብቻ ሳይሆን ፈጣሪን ይፈታተናል በሚገርመ ሁኔታ ዲያብሎስም እኮ ሲፈትን ነበር አደለ። በምድር ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ በምድር በነበረበት ሰዓት ላይ እኮ ሴጣን ሲፈት ነው ነበር አደለ። እስኪ አንተ ጌታ ኮንክ ከዚህ ወረድ እንዲሆን ራስን እንደዚህ አድርግ ሲለው ብዙ ለፈጣሪ እንኳን ፈተና እየሰጠ ነው ዳብሉስ ማለት ነው እና ስለዚህ ጭራሽ ደግሞ እንደዚህ አይነት ቦታ ላይ ሄዳችሁ መፈታተን በጣም ፈጣሪ መፈታተን ነው። የኛም ብዬ ነው አስበው ና እምነታችሁ ያልሆነ ቦታ ላይ ማንም ሰው መካ መዲና ላይ እንግዲህ ሙስሊም ካልሆነ እዛ ቦታ ላይ መርገጥ አይቻልም ማለት ነው። ግን ራስን ደብቆ ሌላ ነገር ለመስራት፣ ክፉ ነገር ለመስራት የሚሄዱ ሰዎች ብዙ ጊዜ ይስተዋላል። በተለይ በሀጅ ወቅት በሀጃጆች ወቅት በተለይ በጣም ከተለያዩ እምነት ውስጥ እምነት የሌላቸው ሰዎች እንበላቸው እንደዚህ አይነት ቦታ ላይ ይሄዳሉ ማለት ነው እና ይገኛሉ። ስለዚህ እንደዚህ አይነት ነገር ባታደርጉ እላለው። እችም ህንድ እንግዲህ ፈጣሪ የእውነት አምላክ ስለሆነ እሱ አዋርዷታል ማለት ነው። ያልተገባ ነገር ለማድረግ ነበረ። ህንዶች የሚሰሩትን ስራ ታውቃላችሁ። እምነት የላቸውም በአብዛኛው የሚያመልኩት በላም ምስል፣ በጣዖት የሚያመልኩ ናቸው። ግንባራቸው ላይ የሆነ እንደ ደም ነገር እያደረጉ እምነት በአጠቃላይ የላቸውም። እነሱ ፈጣሪን እንደማያውቁ ነው። በአብዛኛው በጣም ትንሽ ናቸው፣ ሙስሊም ወይም ኦርቶዶክስ ሆነው እምነት አላቸው የሚባሉት ማለት ነው። ከህንድ ውስጥ ማለት ነው። ህንድ በጣም ሰፊ ሀገር ናት፣ ግን በአብዛኛው እምነት አልባ ነው የሆነችው ብዙዎቹን አይተናል። ወንዶቹ ራሱ የህንድ ወንዶች እዚህ ሀገር መጥተው አይታችሁ ከሆነ ተለቆ ነበረ አንገታቸው ላይ የሆነ የሚተበተብ ነገር ተብትበው አንገታቸው ላይ አስረው ነው የሚሄዱት ወንዶቹ ራሱ ማለት ነው። ከዛም የሆነ አረቡ እረኝነት ነው የሚሰራው ህንዱ ማለት ነው ይዞት ይሄ ምንድን ነው ብሎ ከአንገቱ ላይ አስበጥሶ አስፈትቶ ከዛ በጣም በረጅሙ የተጻፈ እንደ ስጋ የተዘለዘለ ወረቀት ወረቀቱ ላይ በአረበኛም በህንደኛም የተጻፈ ነው፣ እና ያንን ወረቀት ሁሉ እያነበቡ ከዛም ሲያቃጥሉት ውሃ ውስጥ ሲያደርጉ ከሱ ከአንገቱ ላይ ሲቆርጡ ምናምን በጣም ያኔ ልጁን የሚያሰቃዩት ነገር በጣም ያሳዝናል። ቋንቋማ አያውቅም። አብሮት ያለውም ህንድ ነው። በሱ ባስተርጓሚው እያደረጉ ይዘውት ሁለት አረቦች አሰሪዎቹ ማለት ነው፣ ወንዶች ናቸው። እዛው ስራ ቦታ ላይ ቪዲዮ እየቀረጹ ተመልከቱ። ምንድነው ይሄ ሲባል ስዕር ምንድነው? ወይ ሰዎቹ አረቦቹ እንዲወዷችሁ፣ ገንዘብ እንዲሰጧችሁ፣ በቃ በእናንተ ብቻ እንትን እንዲሉ ምናምን እንደዚህ አይነት መጥፎ ነገሮችን ሰርተው ወንዶቹ ራሱ ባንገታቸው ላይ ተሸክመው ነው የሚሄዱት፣ ደብቀው ማለት ነው፣ በውስጥ ክንዳቸው ላይ ምናምን አስረውት ነው የሚሄዱት። እንደዚህ የተጻፈ ነገር በወረቀት በፌስታል ተሰፍቶ ተሰፍቶ አስቀድዶት በመቀስ በቃ በጣም እና ይህንን ሁሉ አይተናል ና ስለዚህ፣ እንደዚህ እምነት የሌላቸው የሰውን ሃይማኖት ደግሞ ያላቸውን ሰዎች ለማንቋሸሽ ወይ ደግሞ ፈጣሪስ ምን ያደርገኛል የእውነት አለ የለም የሚለውን ለመመራመር እንደዚህ አይነት ቦታ ላይ መሄድ ይሄ ድፍረት ነው እላለሁ። በየትኛውም እምነት ያላችሁ ሰዎች የኦርቶዶክስም ሆነ የሙስሊምም ሆነ የራሳችንን እምነት አጥብቀን እሚያዝ ማለት ነው። በቃ እኔ ከሁለቱ እምነት ውጭ ሌላ እምነትን አልደግፍም በራሴ በኩል ሌላው ተርፍ ነው። የጥንትና የጠዋቱ ኦርቶዶክስ ና ሙስሊም ናት የማቃት ማለት ነው እና አሁን አንድ ሺ አንድ ነው የመጣብን ጉድ እውነት ፈጣሪ እታረቀን እንጂ ማለት ነው ፍቅር ሲዝም ሲሉ ምን ሲዝም ሲሉ ምን ሲይዝ ምን ሲለቅ እያሉ ቀባጥረው ያላመጡብን ነገር የለም። እንደው ፈጣሪ በምረቱ ይጎብኘን፣ በምረቱ ይታረቀን። የእውነት በጣም ነው የሚያሳዝንና የዝችም ታሪክ አሁንም መፈታትን እስኪመስል ድረስ እዚህ የተከበረ ቦታ ቅዱስ ቦታ እንግዲህ ሂዳ ተዋርዳ ፈጣሪ አዋርዷት በፖሊሶች እንደምታያዝ ተይዛ እስር ቤት ገብታለች ማለት ነው። ለምን መጣሽ እንዴት መጣሽ የሚለውም ጥያቄውም ወርዶባታል። ከዚህ በፊትም ከየት እንደሆነ እንደዚሁ አንድ ሴት መካ እንደዚሁ የሆነ ቦምብ ምናምን ይዛ መካ እንደዚህ ልታፈነዳ ስትል ተይዘዋል። በቅርብ ሰምታችሁ ከሆነ ና መካ ላይ ከሌላ ሀገር፣ በተለይ በሀጃጅ ወቅት የሚመጡ ሰዎች ብዙ አይነት ጥቃትን ያደርጉ ግን ይያዛሉ ምክንያቱም በጣም በጥንቃቄ በጣም በተለያየ ካሜራ እንቅስቃሴያችሁም በአጠቃላይ በካሜራ ቁጭ ብሎ የሚከታተል ሰው ስላለ እዛ ውስጥ የሚሰራውን ነገር፣ እንደ ኢትዮጵያ ቢሆንማ እናልቃለን እኮ ሳውዲ አረቢያ። የእውነቴን ነው የምለው፣ እንደ ኢትዮጵያ ቢሆን በጣም ነው እግዚአብሔር የሚያውቃል የሚሆነው ቦታ ና አለ፣ ቦታውን እውነቴን ነው የምላችሁ ና እውነት መካ ኢትዮጵያ ላይ ቢሆን ይሄ መካ መዲና ቦታው ማለት ነው ኢትዮጵያ ቢሆን ቁጥ ቁጥጥሩ ማለት ስርአቱ ምናምን እንደ ኢትዮጵያ ቢሆን በቃ እንዳለ ህዝባችን እያልቃል፣ ወደዳችሁም ጠላችሁ። ምክንያቱም በስርአት እየተጠበቀ አይደለም። ያው ያያችሁ ነው፣ በትናንሽ መስጊዶች ላይ እንኳን እየሰገዱ ባሉበት ላይ ቦምብ እየተወረወረ በሰፈር ውስጥ መንደር ውስጥ ባለችው እንኳን ማለት ነው ያውም የሌላ ሀገር ሰው ሳይመጣ ሌላ ህዝብ ሳይመጣ እዛችሁ የሰፈር ህዝብ ራሱ እንዴ መካኩ ከማይመጣበት ቦታ የለም። የዓለም ህዝብ በሙሉ አለም ላይ ያለው መካ ነው የሚመጣው በሀጅ ወቅት። ያም ሁሉ እንግዲህ እያንዳንዱን ሰው በየቦታው ካሜራ ተደብቆ ብሎ ካሜራን እንቅስቃሴ የሰዎችን እንቅስቃሴ የሚያይ ሰው አለ ማለት ነው። እና በዚህ ምክንያት ብዙ ክፉ ሊያደርጉ ሊያስቡ የመጡት ሰዎች እያንዳንዳቸው እንደዚህ እያዛሉ፣ እንዳያችሁት እንዳሁኗ ሴትዮ ማለት ነው የሚሰሩት የሚያደርጉት ነገር ከዚህ ሁሉ ህዝብ መካከል እንደ እንክርዳት ንቅል አድርገው ያወጧቸዋል ኢትዮጵያ ላይ ግን አንድ መስኪድ ውስጥ እንግዲህ አይታችኋል በተለይ አሁን ላይ እውነት በጣም ያሳዝናል ጎጃም ላይም የተደረገውን አይታችኋል። መስኪድ ውስጥ እየሰገዱ ባለበት እንግዲህ ቦምብ እየተወረወረ ህዝባችን እያለቀ ይሄ ምንድን ነው የሚቆጣጠር ካሜራ የለንም ሀገራችን እንደዚህ መስኪድ ውስጥ ቤተ ክርስቲያን ውስጥ የእምነት ቦታዎች ገዳማት ውስጥ ማለት ነው እንደዚህ ካሜራ አስቀምጠን ቁጭ ብሎ የካሜራውን እየዞረ እንዳለ አካባቢውን እንዲቆጣጠር የምናደርገው የተለያየ መሳሪያ የለንም። ስለሌለንም ነው ህዝብ እንደዚህ እያለቀ ያለው። በህዝብ መካከል ገብቶ ህዝቡ ጎንበስ ብሎ እየሰገደ አፈንድቶ እሱ ሳያዝ ይጠፋል። ማን ነው ምንድን ነው ሳይታወቅ እንደዚህና ህዝቦች እንዲያለቁብን ያሉት። ስለዚህ በጣም ሰላደንቃቸው አላልፍም የሳውዲ አረቢያን ህግ ማለት ነው። በጣም እኔ ህጓ በጣም ነው የሚመቸኝ፣ ወደዳችሁም ጠላችሁ። አንደኛ በግድያ በኩል ያለው ህግ ወንጀል የሰራ በወንጀሉ ይቀጣል። የራሳቸው ዜጋ ቢሆን የማን ዜጋ ቢሆን በትክክል እምነት የሚሰሩና በሀቅ የሚሰሩ ናቸው። የመንግስት አካላት በአጠቃላይ ህግ ላይ የሚቀመጡት እንደ ኢትዮጵያ፣ ገንዘብ ሰጥቶ የሆነ ነገር ሰጥቶ በዘር በብሄር በምናም የሚባል ነገር የለም። አንድ ኢትዮጵያዊ እንኳን አንድ ሳውዳዊ ሰው ወንጀል ቢፈጸምባት ወይ ቢፈጽምበት ህጉ በትክክል አይቶ ያን ሰው የሆነ እጅ ለዋል። እችኝ አይቱን ግን ሀጂ ነቢዩዋን ወይ ደግሞ የሰው ሀገርን ሰው ኢትዮጵያዋን ለምሳሌ ነጻ ያወጣታል እንደ ሀቁ አይቶ እና ይሄ በጣም ነው ወደው። ስለዚህ ሁላችሁም ተጠንቀቁ ላለው ከዚች ሴት እንግዲህ ብዙዎች ይማራሉ ብዬ አስባለሁ። ወንጀል ለመስራት እምነት ቦታ የምትሄዱ እንደዚህ ተመንጥናችሁ ትወጣላችሁ። ልቡና ይስጠን ፈጣሪ ማለት ነው በጣም ገርሞኛል እኔ በጣም ። ቪዲዮውን በደንብ ካያችሁት እስከ መጨረሻ ነው ያየሁት። ያው ቀን ጥቤን ያመጣውላችሁ ታምር ነው።